እሺ አሁን ወደ ቁርአኑ እና ወደ መጽሐፍ ቅዱሱ እንመጣለን። ግን አሁን ዝም ብለን ስለ ታሪክ እናውራና አንዴ ሎጂካሊ ብቻ መለስልኝ። እምነታዊ ጥያቄ ካለ ጥያቄ ነው። እምነታዊ ጥያቄ እኮ እሺ አንድ ጥያቄ ልጠይቅ እና ኢቨን በታሪክ አይሁዶቹ ጌታ ኢየሱስ ክርስቶስን ገለነዋል ብለው አምነው ክርስቲያኖች እኛ ክርስቶስ ኢየሱስ ስለ ኃጢአታችን ሞቷል ብለን አምነን እንዴት ከስድስት መቶ አመት በኋላ የመጣን ሰው አልሞተም ሲል አምነህ መጽሐፍ ቅዱስን ውሸት ነው ትላለህ? ይህን አሁን በታሪክ ገለነዋል ብለህ ያመንበትን ማስረጃ ጣ፣ እናሳየን። ትልቅ ላይ ነው አይሁዶቹ አይሁዶቹ ክርስቶስን እንደገደሉት ታምኑም ነው የምትል አይሁዶች አጢአተኞችን ሰቅለው እንደሚገሉት አውጣና አሳይ። በታሪክ ገለውታል የሚል ማስረጃ ከታሪክ አሳዩ። አንተ እስኪ በታሪክ አልገደሉትም የሚለው ነው መጽሐፍ ቅዱስ ላይ ስለ ኃጢአተኞች ሞተ ይላል። መጽሐፍ መጽሐፍ ቅዱስ ላይ ስለ ኃጢአተኞች ሞተ ይላል። ከታሪክ ነው የተባልከው ከታሪክ ብላ ላውጣና ከታሪክ አሳየን አንተ ያልሆነበት እንድታሳየኝ ወይም እሺ፣ እንዳልሞተ የምታሳየኝ። በታሪክ እንደገደሉት ይታወቃል አልከኝ። በታሪክ ከታሪክ ማስረጃ አውጣና አይሁዶዎች ኢየሱስ እንደገደሉት ማስረጃ አሳየን። አውጣ አንተ ኢየሱስ ክርስቶስን የሚመስል ሰው ጣ ባሉ አያቸው ካር ወላሂ፣ በጨበጣ ነው ዝም ብሎ የሚያወሩት። እስልምና ለመውቀስ ብቻ ነው በቃ፣ እንትን የሚላቸው ብቻ እስልምና ይሳደቡ ዝቅ ያድርጉ እንጂ በባዶ በአንተ ቤት ትልቅ ጥያቄ ጠይቀቡታል ከሙስሊሞች ፊት ስትመጡ ማለት ነው። እሺ አካውንት እየቀያየርክ ትመጣላ። የጌታ ሰው ጸጋ ይበዛላችሁ። እሺ ካሉ አስገባች መግባት የሚፈልግ ለማወቅ ጠይቁ ለመረዳት ጠይቁ ከስድስት መቶ ዓመት በኋላ ጠይቁ ችግር የለው ነበር እታች አለ አይደል ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው ቢያመጡት ኑሮ አው በራሳቸው ከሆነ እንቀበላቸውም ነበር ምክንያቱም እርሳቸው ከመሲሁ በኋላ ነው የመጡት አው ከመሲሁ በኋላ ነው የመጡት ከነሙሴ ከነ አብርሃም በኋላ ነው ነገር ግን ይህ ከራሳቸው አይደለም ግልጠ ተመለኩ ከአምላክ ዘንድ የሚመጣ ቃልን ማድረስ ብቻ ነው እርሳቸው ስራቸው። አምላክ ደግሞ ስላለፈው ሁሉ የሚያውቅ ነው አይደለ? ስለ መሲሁ ታሪክ፣ ስለ አብርሃም፣ ስለ ሙሴ ሁሉንም የሚያውቅ ሆነ አምላክ ተረከላቸው። አየህ እንዲህ ብለ የምታምን ሰው ነህ አንተ። ስለ መጽሐፍ ቅዱስ ብጠይቃችሁ ሙሴ ከእርሱ በፊት ስላለው እንዴት ጻፈ ብዬ ብጠይቅህ፣ ስለ አብርሃም ጽፏል አይደል? ብሉይ ኪዳን ላይ ስለ አዳም ጽፏል፣ ስለ ሔዋን ጽፏል፣ ስለ እነ ኖህ ጽፏል። ያን ሁሉ ጽፏል። ያታ ቻላ አይደል ከዚያ በኋላ የመጣ ሰው ነው እና ሙሴ እንዴት እቀበለዋለሁ። ከነ ኖህ በኋላ የመጣ ሰው እንዴት ስለኖህ ይጽፋል። አያስኬድም እንደዚህ አምላክ እስከሆነ ድረስ ያን ቃል የሚገልጥለት ስላለፈ ሁሉ ያውቃል ብለን እናምናለን። እዚያ ላይ እንደዚያ ብለን ይሄን መስፈርት አመ ተቀብለ ነብዩ ሰለላሁ ዐለይሂ ወሰለም እርሱ ከዚያ በኋላ የመጣ ነውና አልቀበለውም ማያስኬድም እንደዚህ። እሺ፣ እሺ ጥያቄ አለሽ? ከሌለሽ ሊንዳ ሀሎ። እሺ ሰላም ነው። ኦኬ ሰላም ነው። ጥያቄ ነበረኝ። እሺ። ኮሶ አሰላሙ አሌኩም። አንድ ጊዜ እኔ ነኝ ተረኛ። እሺ ጠይቅ። እሺ። አሁን ለምሳሌ እናንተ መሐመድን ፈዳኩ እንደ ሰሃቦቹ ለዲኑ በቆም ከመሐመድና ከአላህ ማን ይበልጣል? ከመሐመድ አላህ ይበልጣል። አላህ አምላክ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍጡር ናቸው። እሺ አሁን ጥያቄ ምንድነው? እንደዛ ከሆነ አሁን ለምሳሌ እናንተ ፈዳክ ሩህ የፈዳክ ኡም አቡ ይትላላችሁ ለመሐመድ ማለት ነው። ሩህ ህይወቴ ማለት ነው። ከህይወት በላይ ምንም ነገር የለም። ለመሐመድ ህይወታችሁን ከሰጣችሁ ለአላህ ምንድነው የሚሰጠው? ከህይወት በላይ ምንም ነገር የለም። ትልቁ ደግሞ አላህ ነው ማለት ነው። ስለዚህ እናንተ አሁን ለአላህ ለመሐመድ ከእግዚአብሔር ከአላህ ያነሰውን ሩሃችሁን ሰጣችሁት። ለአላህ ምንድን ነው የሚሰጠው ከሱ የበለጠ ማለት ነው። ሌላ ደግሞ ሽርክ። ቆይ አንድ ጊዜ አልጨረስኩም። ሽርክ ትላላችሁ ማለት ነው። እኛ አላህን አናሸርክም ትላላችሁ። ስትሞቱ ለምሳሌ አሁን እስልምና ሸሃዳ ለመቀበል ላኢላህ ኢላልላህ ከመሐመድ ረሱሉላህ ካልተባለ ብቻውን ላኢላህ ኢላላህ እስልምና ሻሃዳ ያስክ ማለት አደለም። ከአላህ ጋር ግዴታ የመሐመድ ስም ይጣበቃል ማለት ነው። ይሄ ሽርክ አደለም? እሺ ጨርሽ። አዎ ጨርሽ። እሺ አለ። አመሰግናለሁ። ሽርክ ብሎ ማለት ለአምላክ ብቻ የሚገባን የአምልኮ ስርዓት ለሌላ አካል መስራት ማለት ነው ይላል ለአምላክ ብቻ የሚገባን የአምልኮ ስርዓት ለሌላ አካል መስራት ይሄ ሽርክ ይባላል ለምሳሌ አምላክን ብቻ ነው የምንለምነው አምላክን ብቻ መለመን ሲገባን ነቢዩ መሐመድ እንዲህ አድርጉልን ብለን ብንለምናቸው ስለ ስለም የዚህን ጊዜ አሻረክን ይባላል በእርሶ ስልጣን ላይ ሌላን አካል ማጋራት ይሄ ሽርክ ይባላል ተስውየቱ ይሩላ ማላ ሀዛ ሽርክ ሽርክ ብሎ ማለት ከአላህ ውጭ የሆነን አካል ከአላህ ጋር ማጋራት በአምልኮ ተግባራቶች ላይ ማለት ነው ለአላህ ብቻ ነው ልንሰግድ የሚገባው አይደል? ለሙሐመድ ሰለላሁ ዐለይሂ ወሰለም ሄጄ ብሰግድላቸው ይሄ ማጋራት ይባላል። ለአላህ ብቻ ነው መለመን ያለብኝ አይደል? እርሳቸውን ሄጄ ብለመን ይሄ ማጋራት ነው፣ ይሄ ነው። ነገር ግን ታዲያ ሙሐመድ የምትሉት ምንድን ነው ከተባለ በኋላ ረሱልላህ የሚለውን አስተውየው፣ እርሳቸው ደግሞ የአላህ ነቢይ ናቸው ብዬ መሰክራለሁ ማለት ነው። ተሻላረ አይ እንደ እርሱ አላህ አምላክ ናቸው እርሳቸውን ብዬ በመሰክር ዛኔ ያጋራሁ ይባላል። ስለዚህ

በእኔ በአላህ እመኑ በመልክተኛ የሚመኑ እያለ ይነገራል። ለመሲሁም ይህን ተናግሮለት እንደነበረ ይነግረናል። በሱረት ልማዳ መራፍ አምስት ቁጥር አንድ መቶ አስራ አንድ ላይ ምን ይላል? ወኢዝ አውሐይቱ ኢላ ልሐዋርይን አን አሚኑ ቢ ወቢረሱል ቃሉ አመና ወሻድ ቢያነና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አላምለካልና እናንተ ሐዋርያቶች ሆይ በእኔ በአላህ እመኑ በላኩላችሁ መልእክተኛም እመኑ አልኳችሁ አለ። በማን ነው መልእክተኛ የተላከላቸው? በመሲሁ ማለት ነው። ስለዚህ የአምላክን አንድነትና አምላክነት ይመሰክራሉ። የተላከላቸውን መልእክተኛ እንደ መልእክተኛ ይመሰክራሉ። ሐዋርያቶች ምን አሉ? ረብና አምንና ቢማ አንዘልተ ወተባዕን ረሱል ፈክቱብና ማ ሸሂዲን አሉ። ይሄ ነው እሺ። አልመለስክልኝም። አሁንም አብየት አልመለስክም። ምክንያቱም እኔ ያልኩ ሁለት ጥያቄ አንድ አይነት ሆኑ፣ ግን ሁለት አይነት መልክ ያለው ጥያቄ ነው የጠየኩ። አሁን ለምሳሌ ሻሃዳ አቡ ሶፊያን ከሰሃባዎቹ አቡ ሶፊያን እንትን አስጨንቆት እንትን ሻሃዳ ሲሉት ላኢላህ ኢላላህ ብቻ ሲል አይሆንም፣ መሐመድ ረሱሉላህንም ጨምር ተብሎ ነው አይደለ? አቡ ሱፊያን ሙስሊም የሆነው። ሁለተኛ አቡ ሱፍ ናሳይነ ማስረጃ ትልቁ ላይ ሁለተኛው ደግሞ ቆይ እንትን እልሃለሁ። ሁለተኛው ደግሞ እና እኔ አሁን እኔ ማስረጃ ከአቡ ሶፊያን አቡ ሶፊያን ከሰሃባዎቹ፣ እንዴ አቡ ሶፊያን ነው ሻሃዳ የተቀበለው ታሪክ ያለው። እኔ ላውጣ እኔ ላውጣ ችግር የለው። እሺ፣ ስልክ ካለሽ እኔ እሻል፣ የቱ ጋር ላውጣለሽ? እሱ ኮን አሁን ችግሩ እኮ የቁርአኑን እንትን አያውን ቁጥሩን አሁን ጭንቅላቴ ላይ ስለሌለ ማለት ነው። አሁን ስትጂ ታመጫለሽ። አሁን ምን እናድርጋለን? በአላህም እመኑ በመልእክተኞቹ እመኑ እያለ ያዛል። መልእክተኛ ማለት ነብይነትን መልእክተኛነቱን መመስከር እንጂ ከአላህ ጋር አምላክ ናቸው ብሎ መመስከር አይደለም። በዚህ በግልጽ ነገርኩሽ። አይሄ እንዳንቀበልም ካልሽ መጽሐፍ ቅዱስ ላይ ምን ይላል? በእግዚአብሔር እመኑ በነቢያቱም እመኑ ይላል። አሜን ጌታ ምን ታያለሽ? ነብያቶች አምላክ ናቸው ማለት ነው? ከእግዚአብሔር ጋር ይግድ አንቆይም። አንተ አሁን እኔ መጽሐፍ ቅዱስ የምታወራው ያ የተበረዘው መጽሐፍ ቅዱስ ነው የምታወራው አሁን ድረስ በእግዚአብሔር የምመኑ በነቢያቱ የምመኑ ይላል መጽሐፍ ቅዱስ። ምን ታያለሽ? አሁን አንተ የመጽሐፍ ቅዱስን አምነህበት ነው ረሱሉ እኮ በእጃቸው ላይ ያለው መጽሐፍ ቅዱስ ውሸት ነው ብሏል። አሁን አንተ አምነህበት ነው ወይስ ልትከራከርበት ነው? የመጽሐፍ ቅዱስአንድ ጊዜ ቅዱስ ላይ ነይ ላሳይች በእግዚአብሔር የምመኑ በነቢያቱ የምመኑ ይላል። ስለዚህ ነቢያት አምላክ ናቸው ማለት ነው እንደ መጽሐፍ ቅዱስ። በእናንተ ግንዛቤ ምን ይላል? መጽሐፍ ቅዱስ ላይ ማልዳውም ተነሱ ወደ ጥያቄ ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና በይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ፣ ነገሩም ይሰላላችኋል አለ የጌታ ሰው